የጌታ ጸጋና ሰላም ይብዛላችሁ። በመላው ዓለም ላይ ሆናችሁ አገልግሎታችንን የምትከታተሉ አገልግሎታችንን የምትደግፉ ከኛ ጋር አብራችሁ የምትሰሩ የግሎሪ ዞን ሚዲያ ቤተሰቦች፣ አድማጭ ተመልካች፣ ኢትዮጵያውያን፣ ኤርትራውያን የእግዚአብሔር ጸጋና ባርኮት በኢየሱስ ክርስቶስ ወደ እናንተ ዓለም ይሁን። እግዚአብሔር አምላክ በሰጠን በዚህ አገልግሎት ውስጥ እጅግ የተባረኩ እጅግ የተወደዱ ሰዎችን ከተለያየ ዓለም የእግዚአብሔር ስጦታ የሞላባቸውን ለክርስቶስ አካል መታነጽ ለቅዱሳን መበርታት እንዲሁም ደግሞ ለተለያዩ ማህበራዊ እሴቶቻችን በመልካም መገንባት ምክንያት የሚሆን ሀሳብ ያላቸውን በመሪነት በማህበረሰብ አካልነት እጅግ የጎለበተ ልምዶቻቸውን እየመጡ በሚያካፍሉን በዚህ ፕሮግራማችን በሚተላለፍበት ቻናል ብዙዎቻችሁ እየተጠቀማችሁ እንደሆነ አምናለሁ። እግዚአብሔር ደግሞ በብዙ ደግሞ እንድንዘረጋ እንደሚረዳንም እንደዚሁ አምናለሁና፣ እናንተም ደግሞ በተለያየ ዓለም ላይ ያላችሁ ወገኖች፣ ይህ የአገልግሎት ቻናላችን ተደራሽነቱ ብዙ እንዲሆን የቻላችሁትን ያህል ሼር በማድረግ ለብዙዎች እንዲደርስ እንዲሁም ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንዲሁም ደግሞ ለአገልግሎታችን መስፋት ስቱዲዮቻችንን፣ ካሜራዎቻችንን፣ መገልገያ የተለያዩ ፒሲዎቻችንን ማሳደግ እንድንችል እንዲሁም ማይኮችን የተለያዩ አይነት ግብዓቶች ለዚህ ሚዲያ ማደግ ምክንያት የሚሆኑ በጣም ለኤዲቲንግ ስራ የሚያገለግሉንን ለሪከርዲንግ ስራ የሚያገለግሉንን ብዙ ነገሮችን በተሻለ መንገድ ለማቀናጀት እና ለማስተናገድ አስበናልና ከስር በምታዩት ስክሪኑ ላይ በምታገኙት አድራሻ አብራችሁን እንድትቆሙ በጌታ ፍቅር ጥሪን ላቀርብላችሁ እወዳለሁ። እነዚህ ከስር የምታዩዋቸው የ ባንክ አድራሻዎች አብራችሁን ከኛ ጋር አገልግሎታችንን ለማሳደግ ተደራሽነታችንን ለማብዛት ለብዙዎች በረከት መሆን እንችል ዘንድ የበለጠ በኤክሰለንስ በላቀ መንገድ አገልግሎታችንን እንድናረግና ተደራሽነታችን ለብዙ ሚሊዮኖች እንዲሆን የሰይጣን ስራ እንዲፈርስ የእግዚአብሔር መንግስት እንዲገነባ ይህንን እንድናረግ ይረዳናልና እናንተም ከኛ ጋራ በዚህ አገልግሎት አብራችሁን ትተርፉ ዘንድ በጌታ ፍቅር በብዙ አክብሮት ይህን ጥያቄን አቀርባለሁ። በሰኔ 29 የሚመረቀውን የልቀት ምስጢር የተሰኘውን መጽሐፍ በተለያየ ዓለም ሆናችሁ በእንዲህ አይነት በፔፐር ቡክ ፎርማት ልታገኙ የማትችሉ ወገኖችን በአጠቃላይ ለእናንተ በኢቡክ ፎርማት በፒዲኤፍ በስልክ ቁጥራችሁ ልልክላችሁ እችላለሁኝ። ስለዚህ ይሄንን ለማድረግና ለማግኘት ደግሞ እናንተ እስክሪኑ ላይ ያለውን የስልክ ቁጥር ተጠቅማችሁ ወይም አሁን መያዝ ትችላላችሁ። 0911216171 በዚህ የስልክ ቁጥር በመደወል በስልካችሁ እንልክላችኋለን። ትባረኩበታላችሁ፣ ሕይወታችሁን ትገነቡበታላችሁ። እጅግ በጣም ጠቃሚ አይምሯችሁን፣ መንፈሳችሁን፣ እይታችሁን ሊያበለጽግ የሚችል ሀሳቦች የታጨቀበት ከጻፍኳቸው በርካታ መጽሐፎች በጣም የምወደው መጽሐፍ ስለሆነ ይሄንን መጽሐፍ ላበረክትላችሁ እወዳለሁኝ። እግዚአብሔር ዘመናችሁን ይባርክ፣ ሰላማችሁ ይብዛ። በብዙ ደግሞ ከኛ ጋር የቆማችሁ ወገኖችን እግዚአብሔር አምላክ አብዝቶ በነገር ሁሉ ያክብራችሁ ማለት ፈልጋለሁኝ። ሰላም ዘራችሁ፣ የክብር ዘራችሁ የድል ዘራችሁ፣ የከፍታ ዘራችሁ፣ የመትረፍረፍን ዘራችሁ፣ የአዲስ በር ዘራችሁ። ነገርን ጀምሮ የመጨረስን ባርኮት በህይወታችሁ ውስጥ እንዲያበዛ ጸልያለው አምናለው። እግዚአብሔር በነገር ሁሉ ይባርካችሁ። ሻሎም። የጌታ ጸጋና ሰላም ይብዛላችሁ። በመላው ዓለም ላይ ሆናችሁ አገልግሎታችንን የምትከታተሉ አገልግሎታችን የምትደግፉ፣ ከኛ ጋር አብራችሁ የምትሰሩ የግሎሪ ዞን ሚዲያ ቤተሰቦች፣ አድማጭ ተመልካች፣ ኢትዮጵያውያን፣ ኤርትራውያን የእግዚአብሔር ጸጋና ባርኮት በኢየሱስ ክርስቶስ ወደ እናንተ ዓለም ይሁን። እግዚአብሔር አምላክ በሰጠን በዚህ አገልግሎት ውስጥ እጅግ የተባረኩ እጅግ የተወደዱ ሰዎችን ከተለያየ ዓለም የእግዚአብሔር ስጦታ የሞላባቸውን ለክርስቶስ አካል መታነጽ፣ ለቅዱሳን መበርታት እንዲሁም ደግሞ ለተለያዩ ማህበራዊ እሴቶቻችን በመልካም መገንባት ምክንያት የሚሆን ሀሳብ ያላቸውን በመሪነት፣ በማህበረሰብ አካልነት እጅግ የጎለበተ ልምዶቻቸውን እየመጡ በሚያካፍሉን በዚህ ፕሮግራማችን በሚተላለፍበት ቻናል ብዙዎቻችሁ እየተጠቀማችሁ እንደሆነ አምናለሁ። እግዚአብሔር ደግሞ በብዙ ደግሞ እንድንዘረጋ እንደሚረዳንም እንደዚሁ አምናለሁና እናንተም ደግሞ በተለያየ ዓለም ላይ ያላችሁ ወገኖች ይህ የአገልግሎት ቻናላችን ተደራሽነቱ ብዙ እንዲሆን የቻላችሁትን ያህል ሼር በማድረግ ለብዙዎች እንዲደርስ እንዲሁም ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንዲሁም ደግሞ ለአገልግሎታችን መስፋት ስቱዲዮዎቻችንን፣ ካሜራዎቻችንን፣ መገልገያ የተለያዩ ፒሲዎቻችንን ማሳደግ እንድንችል እንዲሁም ማይኮችን የተለያዩ አይነት ግብዓቶች ለዚህ ሚዲያ ማደግ ምክንያት የሚሆኑ በጣም ለኤዲቲንግ ስራ የሚያገለግሉንን ለሪከርዲንግ ስራ የሚያገለግሉንን ብዙ ነገሮችን በተሻለ መንገድ ለማቀናጀት እና ለማስተናገድ አስበናል እና ከስር በምታዩት እስክሪኑ ላይ በምታገኙት አድራሻ አብራችሁን እንድትቆሙ በጌታ ፍቅር ጥሪዬን ላቀርብላችሁ እወዳለሁ። እነዚህ ከስር የምታዩዋቸው ባንክ አድራሻዎች አብራችሁን ከኛ ጋር አገልግሎታችንን ለማሳደግ ተደራሽነታችንን ለማብዛት ለብዙዎች በረከት መሆን እንችል ዘንድ የበለጠ በኤክሰለንስ በላቀ መንገድ አገልግሎታችን እንድናረግ እና ተደራሽነታችን ለብዙ ሚሊዮኖች እንዲሆን የሰይጣን ስራ እንዲፈርስ የእግዚአብሔር መንግሥት እንዲገነባ ይህንን እንድናረግ ይረዳናልና እናንተም ከኛ ጋር በዚህ አገልግሎት አብራችሁን ትተርፉ ዘንድ በጌታ ፍቅር፣ ብዙ አክብሮት ይህን ጥያቄን አቀርባለሁ። ሌላው በሰኔ 29 የሚመረቀውን የልቀት ምስጢር የተሰኘውን መጽሐፍ በተለያየ ዓለም ሆናችሁ በእንዲህ አይነት በፔፐር ቡክ ፎርማት ልታገኙ የማትችሉ ወገኖችን በአጠቃላይ ለእናንተ በኢቡክ ፎርማት በፒዲኤፍ በስልክ ቁጥራችሁ ልልክላችሁ እችላለሁኝ። ስለዚህ ይሄንን ለማድረግና ለማግኘት ደግሞ እናንተ ስክሪኑ ላይ ያለውን የስልክ ቁጥር ተጠቅማችሁ ወይም አሁን መያዝ ትችላላችሁ። 0911216171 በዚህ የስልክ ቁጥር በመደወል በስልካችሁ እንልክላችኋለን። ትባረኩበታላችሁ፣ ሕይወታችሁም ትገነቡበታላችሁ። እጅግ በጣም ጠቃሚ አይምሯችሁን፣ መንፈሳችሁን፣ እይታችሁን ሊያበለጽግ የሚችል ሀሳቦች የታጨቀበት ከጻፍኳቸው በርካታ መጽሐፎች በጣም የምወደው መጽሐፍ ስለሆነ ይሄንን መጽሐፍ ላበረክትላችሁ እወዳለሁኝ። እግዚአብሔር ዘመናችሁን ይባርክ፣ ሰላማችሁ ይብዛ። በብዙ ደግሞ ከኛ ጋር የቆማችሁ ወገኖችን እግዚአብሔር አምላክ አብዝቶ በነገር ሁሉ ያክብራችሁ ማለት እፈልጋለሁኝ። ሰላም ዘራችሁ፣ የክብር ዘራችሁ የድል ዘራችሁ የከፍታ ዘራችሁ የመትረፍረፍን ዘራችሁ የአዲስ በር ዘራችሁ ነገርን ጀምሮ የመጨረስን ባርኮት በህይወታችሁ ውስጥ እንዲያበዛ ጸልያለው፣ አምናለው። እግዚአብሔር በነገር ሁሉ ይባርካችሁ። ሻሎም